አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የማሜ ኢትዮ ቻናል ተከታታዮች እንዴት ናችሁ? ከኛ ጋር አልሐምዱሊላህ ያን ኢድ ሙባረክ ብለናል ከንግሰቷ ጋር ከብዙ ጊዜ ቆይታ በኋላ አብረን መጥተናል። በጣም ነው ሰለሚያቸ። አሰላሙ አለይኩም ወረህመቱላህ ወበረካቱ። እንዴት ናችሁ ቤተሰቦቻችን? ሰላም ሰላም ብያችኋለሁ። ለአይድ አልፈጥር በዓል እንኳን አደረሳችሁ። አላህ ሱብሃነሁ ወተዓላ በእያላችሁበት ሰላማችሁን በዝት አድርጎ ከአመት አመት እያድርሳችሁ። እንግዲህ የኛ አይድ ዛሬ ነው። ዛሬ ነው የሞላልን ማለት ነው። መድያም ዛሬ ነው የፈቀደችው። እንደዚህ ሀዲያ በሀዲያ ተንቦሻ ውሸናል። ሀዲያ ተሰጣጡ። ግን እኮ ሀዲያ ሲሰጥ እኮ ቲክቶክ ላይ ስላዩት በቃ ቲክቶክ ላይ ያይንታል። የቲክቶክ ቤተሰቦቻችን ናቸው እዚህ ያሉት። እንግዲህ አዎ፣ በነገራችን ላይ ይሄ ለኢዴት ተሰጠኝ ስጦታ ነው። እስኪ ቁሜ ላሳያቸው ላሳያቸው፣ ለቤተሰቦቻቸው ይሄ ለኢደት ተሰጠኝ ስጦታ ነው። ማሻላህ በሉ። በውሃ ይለቅ በሏሉ፣ ደሞ በውሃ ይለቅ በሏት። እንደዚያ አድርጊያ ሳምሪያ ውብያት አለሁኝ ስጦታ ተሰጣጡ ስጦታ የእውነት በጣም ነው ደስ የሚለን፣ ደግሞ እንደዚህ በአማራር ጋር አውባኝ ያለሽ ስጦታ ተሰጣጡ። ባይ ዘወኝ ዘንድሮ እኔ ዝንደራሱ ብዙ ወንዶች አይቀር ማለት ነው እየተሰጣጡ ነው። ወላሂ እንደ ሚስትቱ እራሱ ስታመሰግን እንዴት ስንት ያላት ማለት ነው። መሰጣጣት አቅርፈው ማሰቡ እራሱ በጣም ትልቅ ነገር ነው። የሰው ልጅ የሚሰጠው ስጦታ ትልቅ ነው ትንሽ ነው የሚለው ሳይሆን ዋናው ነገር ለማስደሰት ማሰቡ ነው። ሰላም ናችሁ? የሮመዳን ላይ ያው ጠፍተን ነበረ። እንሻላ ከዚህ በኋላ አንጠፋም። ላይክ እያደረጋችሁን ሰብስክራይብ እያደረጋችሁ ደግሞ አበረታቱን። ሻለ ቃይደንም ትጨርስላችኋለሁ። እንደ ቃይዳ ቃይዳ ነው። ማንም ያለበት ሰው ልብስ እኮ ነው። ለምን ለሚስት ሲሳለም ነው። ይሄ ደግሞ ሁለተኛው ስጦታዬ ነው። ይሄ ሁለተኛ ስጦታ ነው። ይሄ ልብሱ ብዙ ሰዎች ፈልጋችሁ ነበረ፣ ወላሂ ግን የሁለት ሰው ብቻ ነው ያለው። የለም አንድ ምን የወሰድኩኝ ይኸው። አዎ እራስሽ፣ እግዚአብሔር ይመስገን። በሽፎን የተንሞሸች አሞሸች እንደ ሰው ነው እንዲያይ ይሰማ። ይኸው ገዝቻለሁ። የእራሷ አንዲሽ ሽፎን ገዝታኛለች። መድያም መድያም ዛሬ ማለት ነው ወጉ ደርሶ ታድያ ብትሰጠኝ በሀዲያው ግዢኝ ብሎ ይኸው ገዝቼው፣ ይሄ በራሱ አይገዛችም። ገዝቼው ተመልከቱ። መዲያም ሀዲያ ተሰጠችሽ። ለመዲያም ማስታወሻ የሆነ የመዲያም የጋራችን ነው። ገና የቀራ ሌላ ምን ገዝቼ ገዝቼ መዲያም የሰጠችሽ የጋራችን ነው። አምስት መቶ የጋራ ነው፣ ጋራ ነው ማለት ነው። ድርድር ነው። ሀዲያችን የጋራ ነው። ለካፍልህ። አዎ እንዴ እዚህ 140 ነው። እና ቤተሰብ፣ በተረፈ እንዴት ናችሁ? ደህና ናችሁ ወይ? ስጦታ ተሰጣችሁ እንዴት ነበር?

እና ኢንሻላ ካሁን በኋላ ብቅ እንላለን እያበረታታችሁ ማለት ነው። የቲክቶክ ቤተሰቦቻችንም የዩቱብ ቤተሰቦቻችንም ብቅ ብቅ እያለ አንዳንድ ቪዲዮ እንሰራለን ማለት ነው። ንግስቷ እንኳን እንግዲህ ዋርሻ ከአንድ ወር በኋላ ንሷ ጋር እንኳን የምንገናኘው ከዛ ወደ እዚህ ኢንሻላ በሆነ ሰርፕራይዝ እንገናኛለን። ሆነ ሰርፕራይዝ ገ ቪዲዮ እንሰራላችኋለን። በተረፈ እንዴት ነው በምናሳለፋችሁ በዓሉን ከባሎቻችሁ ጋራ ከጓደኞቻችሁ ጋራ ሰው ከመዲያም ከመዲያም ኩሽና ጋራ እንዴት አሳለፋችሁት? እንዴት ነበር ኢዱ? ኢዱ እንዴት አሳለፋችሁት? አሉ በኋላ ግን የዘንድሮ ብሮ ብሮ መጣን ሲያልቅ አላስደነገጠ ነው። እኔማ ሲያልቅ ሰውየው አይየናት ታየች ሲል እኔ እንደው በቃ ያለ አላት። እንደው ሁሉም ሰው ደነገጥኩኝም፣ አለቀስኩኝ ራሱ ሁሉም ሰው ላይ ነው ፈጥኖ። ዘንድሮ ዘንድሮ በጣም ፈጥነው አለ አንድ ቀን እንኳን የጾምን አይመስልም። አይ አይመስልም። በቃ እንደት ነው ያለው? ጭራሽ ተጠቀሙት።